ሰላሙ አለይኩም ወረሐመቱላህ ወበረካቱሁ። ተመልካቾች እንደምናችሁ ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ የጡርሸ አሰራር ነው በኪያር። ይኸው ኪያር አለኝ፣ አቸቶ የቱፋህ አቸቶ አለኝ፣ ጨው፣ ስኳር፣ ሎሚ፣ ቃሪያ፣ ምንህ እለይ ሙን አለኝ። እንስራ ብለን ይኸው ይሄንን ኪያሩን እንደዚህ ትንሽ ወጋ ወጋ እያደረኩኝ እንደዚህ አድርጌ አስተካክዬ ጨምሬዋለሁኝ። አሁን ውሃ እዚህ አድርጌያለሁ። ውሃው ተፈልቶ የቀዘቀዘ ውሃ ነው። አሁን እዚህ ሶስት ማንኪያ ጨው ነው የምጨምረው። አንድ ሁለት ሶስት። ሚልህ ለይሞን አንድ ኳር አንድ። ይሄው ቃሪያ ቃሪያ ጨመርኩኝ፣ አንድ ቃሪያ። ይህን እንደዚህ አሟሙቼ እጨምረዋለሁኝ። ይሄው ከል የቱፋህ እንትን ነው፣ አቸቶ ነው። ብስሚላ ኑስ አንድ ግማሽ ኩባያ ነው አሁን ይሄን ጨውንና ስኳሩን አሟሙቼ እዚህ ውስጥ ጨምራለሁ ማለት ነው። ይሄው ቃሪያ ጨመርኩኝ። ሎሚ አንድ ሎሚ ጨምሬ ያለው ግማሽ ማለት ነው። ብስሚላ ትንሽ ጨምርበታለሁ፣ ጨው አልወረደም። ይሄኛው በቃው ብስሚላ ው እንደዚህ እንከድንና እንደዚህ እንቀላቀለዋለን ማለት ነው። ይሄንን ከ5 6 ቀን በኋላ እንከፍተዋለን። ተመልካቾች ይሄው ሙከለላችን እንደዚህ ደርሷል። ይሄው አንድ 6 ቀን ሆኖታል። ይሄው መልኩ ተቀይሮ ጥርሹ ሆኗል። ማሻአላ ብስሚላ ተመልካቾቼ ጡርሻችን እንደዚህ ደርሷል። በጣም የሚጣፍጥ ነው። እናንተም ሰርታችሁ ሞክሩት። አሁን ይህን ያህል ጊዜ ውጭ ቆይቷል። ለስድስት ቀን ያክል ትቸዋለሁኝ። ከአሁን በኋላ እንዳይበላሽ ወደ ተላጃ ውስጥ እናስገባዋለን። ኢትዮጵያ ውጭ ቢቀመጥም ችግር የለውም እና ይህንን ሰርታችሁ እናንተም ሞክሩት። በጣም የሚጣፍጥ ነው። ስራይን ከወደዳችሁት ላይክ፣ ሰብስክራይብ ሸር አድርጉልኝ። ሻላ፣ በሌላ ቪዲዮ እስከምንገናኝ ማሰላ ነው።